ገነት የሚገቡት ሙስሊሞች ብቻ ናቸው። ገነት የሚገቡት ሙስሊሞች ብቻ ናቸው። አሁንም እደግመዋለሁ፣ ገነት የሚገቡት ሙስሊሞች ብቻ ናቸው። አንፈልግም፣ ሲጀመር መግባት አንፈልግም። የተባረከ ያድርግላችሁ፣ ያጣፍጥላችሁ፣ መልካሙን ሁሉ ያደርግላችሁ፣ ሰላም ግቡ። እኛ መግባት አንፈልግም። ሲጀመር ክርስቲያን ሆኖ የሙስሊሞች ገነት መግባትን የሚመኝ ክርስቲያን ሰው አለ? በፍጹም የለም። ሙስሊም ወንድሞቻችን እንድትረዱ የምንፈልገው እኛ ይህንን ነው በእስልምና ትምህርት ያለውን ጀነት በቁርአን ላይ በሀዲሳት ላይ የተዘገበውን ጀነት እዛ ውስጥ መግባት የሚመኝ ክርስቲያን በፍጹም የለም። አንመኘውም ያንን ገነት። እስኪ ምን አይነት ነው የሙስሊሞች ጀነት? እስኪ አንድ ጊዜ ይህንን አድምጡት። ለጀነት ሰዎች አላቸው፣ ጡታቸው ጉቻሉ፣ ሴቶች አላቸው። አላላ እኔ አላልኩም፣ አላህ ነው ያለው። ወላ የማይፈርጥ የማይሟሟ የማይወርድ የማይጎን ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ! እንደ እናቶቻችን እንደ እህቶቻችን መማሟት መውረድ አይታወቅም። እኔ አላልኩም አላህ እኮ ነው። ወላሂ ጡታቸው ጉች ጉች አሉ ሴቶች አላቸው እና እዚህ ነው አትገቡ የምትለ እኛም አንፈልግ ማንገባ። የተባረከ ያድርግላችሁ። በነገራችን ላይ እንግዲህ ይህ የሚገልጸው ነገር ሊያጓጓ የሚችለው ወንዶችን ነው። ለሴቶችስ ምን ተዘጋጅቷል በጀነት? እስኪ ለሙስሊም ሴቶች ጀነት ተስፋ የሚያደርጉት የሚጠብቁት ጓጉቶ የሚጠብቁት ነገር ምንድን ነው? እሱን ደግሞ እስኪ አንድ ጊዜ እናድምጥ። ለሑር ዒን ሲነሳ ነገር አለ። ሴቶችም ጥያቄ ለወንዶች ሑር ዒን አለ ተባለ። ለእኛስ ምንድን ነው የተዘጋጀ ያው የጀነት ውስጥ ባላለሽ ነው፣ አለቀኝ። ጀነት ውስጥ ባላለሽ፣ ላጤ የሆነች አትናወሪም፣ አብሽር። ነቢያችን ዓለይሂ ሰላቱ ወሰላም እንዳሉት ጀነት ውስጥ ላጤ የለም፣ ወንድ ላጤም ሴት ላጤም የለም ማለት ነው። ወንድ ካለ ሴት እኮ አይኖርም አይደል? ስለዚህ አንዷ ሴት አንችነሽ ነው። አንዷ ሴት አንችነሽ፣ ስለዚህ ብዙ አይጭነቀሽ ነው የምንለው ነው ይቅርብ የተባረክ ያርግላችሁ። መልካም የእንትን ታይም ይሁንላችሁ። እኛ መግባት አንፈልግም፣ እናንተ ብቻ ግቡ። እኛ ክርስቲያኖች እንደዚህ አይነቱን ጀነት አንመኘውም፣ መግባትም አንፈልግም። የእኛ የክርስቲያኖች ገነት ከዚህ በፍጹም በእጅጉ የራቀ አርባ ክንድ አይደለም ሰማንያ በጣም ብዙ ክንድ የራቀ ሌላ ነው የእኛ ምኞት፣ የኛ ናፍቆት፣ በፍጹም ያ አይደለም እና የእናንተ ጀነት መግባት አንፈልግም። የተባረከ ያርግላችሁ።